ለመጀመሪያ ጊዜ አለት ከማማ የምትለይ ዋው ስታብር። እኔ ያለው በቻልኩት አቅም እንግዲህ የአንዳንች መሆን አልችልም። እውነት ለመናገር ለናት አለሆን ግን በቻልኩት አቅም ቴኬል አድርጋታለሁ። ምንም እንዳልጠስም ማማ ከኔ ጋር ምትሆኝ ከዚህ በኋላ እደብረሽ ቦሌ እንሄዳለን፣ ሸኝተናት እንመጣለን። እሺ በሚቀጥለው ደግሞ አንቺ ትሄጃለሽ፣ አብረሻት ትመጫለሽ። ወይም ማዘን መከፋቴን እምባዬ ሲያወራ

ሰላም ውድ ቤተሰቦቼ እንዴት ናችሁ? እንዴት አላችሁ? እንዴት ከረማችሁ? እንዴት ቆያችሁኝ እያልኩኝ እንግዲህ ዛሬ ተመልሽ መጥቻለው። ከዚህ በፊት የተለቁትን ቪዲዮዎች እያያችኋቸው ነበረ። እንዳያችሁትም እንግዲህ ምንድነው የሆነው ጉዳይ ዋንትያ ከሀገር ልትወጣ ነው። ሶ ከሀገር ልትወጣ ስለሆነ ማማኔ ጋር እንድትሆን እፈልጋለሁ መክንያቱም ማማ ከኔጋ ተለማምዳለች በጣም ነው ደስ የሚላት እኔ ጋር ስትሆን ከኔጋ ጊዜ ስታሳልፍ ደስ ይላታልና፣ ያ ነገር ደግሞ አይቼ እኔም በቃ ደስተኛ ሆኛለሁ። እና ብዙዎቻችሁ ደግሞ ያው ቲክቶክ ላይ በላቀቅሩን ቪዲዮ አስተያየታችሁ ደስ ይላል። ዳኒ ከልጅ ከልጅቷ ጋር ያለ መዋደድ ምናም ብላችሁኛልና፣ እኔም እንደ ሀሳብ አድርጌ ማማ ኔጋ ትሁን ብዬ ዋንትያን ስጠይቃት ደስተኛ ሆና ፈቅዳልኛለች። ምክንያቱም ልጅቷ ከኔጋ ስትሆን ያላትን ሰላም ያላትን ደስታ አይታለችና፣ እኔ ጋር ትሁን ብዬ ጠይቄያት ፍቃደኛ ሆናለች። ስለዚህ ዋንትያ ከአገር ልትወጣ ስለሆነ አላቅም ትመለስ አትመለስ ለምን ያህል ጊዜ ይሆን ምንም የነገረችኝ ነገር የለም። እንደም አኮ ሆኖ ወይ ደግሞ እንዳከ ሄዳ ደግሞ የምትመለስ አይመስለኝም። ሶ ነገሮች ሲስተካከሉ ማማ እኔ መውሰድ እቅድ ነው ያላት እና ያ ነገሮች እስኪ ሆኑ ግን ማማ ከኔ ጋር እንድትሆን ፍቃደኛ ነኝ፣ ማማዬም ፍቃደኛ ነች፣ ዋንትያ ፍቃደኛ ነች። እንግዲህ ያን በመመልከት እንግዲህ ዛሬ ዋንትያን ልንሸኛት ማማን ደግሞ ወደ እኔ ጋር ለውስዳት ቤቷ ተገኝቻለሁኝ። ከዚህ በኋላ የሚፈጠሩት ነገሮች ምናልባት ሊያሳዝናችሁ ይችላል። ምክንያቱም እናትና ልጅ አይራራቁም ነበር እና ተራርቀውም አያውቁም እና አሁን ግን ግዴታ ሊራራቁ ነው፣ ግዴታ ሊለያዩ ነው። ያንም ማየት ለእኔ የሚከብደኝ፣ ለእናንተም ከባድ ነው። በጣም ነው የሚጓደዱት፣ እንዳያችሁስ ከሆነ በጣም ነው ደስ የሚለው ያላቸው ፍቅርና ባለያዩንም ደስ ይለኝ ነበር። ነገሮች ግን ህይወት የምታስገድድበት መንገድ አለና እንግዲህ የህይወት መንገድ አስገድዷት ዋንትያ ልትሄድ ነው። ስለዚህ ልሸኛት መጥቻለሁ። ከብዶኛል፣ ምን እንደማደርግ በቃ ልሸኛት መጥቻለሁ። ለእኔም ከባድ ውሳኔ ነው የወሰንኩት ምክንያቱም እቺ ልጅ ኃላፊነት ወስጄ መቀበሌ ትንሽ ይከብዳል። ነገር ግን ግዴታዬ ነው ብዬ አስባለሁ። ምክንያቱም ዋንትያ ለኔ ጥሩ ጓደኛ ነች፣ ጥሩ ሰው ነች፣ ጥሩ ታስባለች እና ምናልባት ቀርባችሁ ያያችኋት ሰዎች ታቁታላችሁ፣ ስለ እሷ ባህሪና ዋንትያ በጣም መልካም ሰውነች ቀልብ ያላት ሰውነች ና የእሷ መልካምነትም ጥሩነትም አይች የልጅሷንም ፍቅር ሳይ እኔ ጋ መተዋ እኔ ጋ ማስቀመጧ ምንም አልጎረበጠኝም። እና ደግሞ ምንድነው ዋናው ነገር ዋንትያ መልካም ልጅ ነች፣ በጣም ጥሩ ሰውነች ለሰው ስሜት የምትጨነቅ ልጅ ነች። እና ደግሞ እንደ እድሜዋም አረለች በጣም አስተዋይ ሰው ነች። በነገራችን ላይ በጣም አስተዋይ ነች፣ እና ማስተዋላ ይገርመኛል አንዳንዴ በነገሮች ላይ የምታደርጋቸው ነገሮች ውሳኔዎቿ ወይ ደግሞ ሀሳብ ስትሰጥ ከሰማችሁት በጣም የሚገርም ነው እና በጣም ደስ የምትል ስብና ጥሩ ስብና ያላት ልጅ ነች ዋንትያ መልካም ልጅ ነች ልጇም ደግሞ በጣም ደስ የምትል የምትወደድ ልጅ ነች እና ስለዚህ ሀላፊነት ለመውሰድ ፈቃደኛ ሆኛለሁኝ ዋንትያም እንግዲህ እግዚአብሔር መንገድሽ መልካም ያደርገው እና የቀና ሆኖ ሰላም ወደ ሀገርሽ የምትመለሽበት ጊዜ ይናፍቀኛል ግን ነገሮችን እንዳልሽኝ ከሆነ ደግሞ ነገሮችን ጨርሰሽ ማማዬን መውሰድ ነው ፍላጎትሽ እስከዛ ድረስ ምንም እንዳታስቢ ምንም እንዳትጨነቂ በአቅሜ በቻልኩት አቅም በቻልኩት አቅም ለማገዝ ሞክራለሁኝ እንግባ መንገድ ክረውድር ነበረና ጨርታ ጠብቅኛሽ ብዬ አስባለሁ ምክንያቱም ሌቶኛ ለመጣል

ዛሬ ልሸኛት ነው። ማማት እናትሽን ማሚ ልሸኛት ነው። አሸኛትም። አረ አንቺም ትሄጃለሽ። ተዘጋጅ፣ ዝግጅት ጨርሽ በጣም ለመጀመሪያ ጊዜ ያለ ከማማ የምትለይ ከብ በጣም እሺ፣ ዋው ስታምር። እኔ ያለው በቻልኩት አቅም እንግዲህ አንዳንች አሉንም፣ ግን ደግሞ በቻልኩት አቅም እንዳይደግፋል። ያ አንዳንች መሆን አልችልም፣ እውነት ለመናገር ለእናት አሉ፣ ግን በቻልኩት አቅም ቴኬል አድርጋታለሁ፣ ምንም እንዳልጠስም። እሺ ማማ ከኔ ጋር የምትሆኝ፣ እሺ። ከዚህ በኋላ አደብረሽ ማለት ወዘየዳለና ቦሌ እንሄዳለን። ቦሌ ሄደን ሸኝተናት እንመጣለን። ምን

በቻልኩት አቅም ቀደም እንዳልኩሽ ማታ አቅም የፈቀደው በቃ ብቻዬን ነት እንዳይሰማት አንቺም ደግሞ ኤኒ ታይም የደወልሽ ማግኘት ስለምትችይ ያለችበትን ሁኔታ ያለችበትን ኮንዲሽን መከታተል ትችላለሽ። እና በእርግጥ አይነት ምንም የሚያደብራት ብዬ አስባለሁ። እንዳንቺ አ ለመናገር ግን አይደብራት አይደብረንም። እሺ እናትሽ ጋር እየደወልን እየደወልን እናወራታለን። እሺ

ውድ ቤተሰቦቻችን እንግዲህ ኤርፖርት ደርሰናል ይሆን። እንደምታዩት ማማዬ ተኝታ ነበር፣ አሁን ነክታለች። ማማ ተኛ፣ ሽኩ ታውቋታል፣ ከፍቷታል፣ ከፍቷታል በጣም ጋይስ። ልትለያት ስለሆነ በጣም ውስጧ ነግሯታል። ያው ልጅ ያረልች ይሰማታል። ና ለሷም ከባድ ነው፣ ለአንትያም ለማማዬም ከባድ ነው። ማማን ያለው ሺ ሺ ንውድ ቀን ይጠብቅሻል። ሺ እሺ እንውረዳ ሰዓትም ስለረፈደባት ቤተሰቦችን ተሰናብሻቸው።

እንግዲህ ውድ ቤተሰቦች ይሄው ማማዬ አይስክሪም ገዝቼልሻለሁ። እዚህ ጋር አይስክሪም፣ ከዚህ ጋር አይስክሪም

አማን ከሆነ ሺፍት ነው። እኔ ዳጉስሽ ጋይስ ልጅ አስተዳደግ ላይ ልጅ ብለሽ ጋይስ ልጅ ማሳደግ በጣም ከባድ ነው። አሁን ወላጅ የሆናችሁ ሰው ተረዳችሁኝ። ይሄን ነው እምፈልጊው ይሄን ይሄን፣ ያኛውን እኮ እንፈልጋለን ብላ አስገዛችኝ። ከዛ ደግሞ ነገ ደግሞ መጥቼ ሌላ ቦታ እንጫወታለን እሺ

አንቺ እኮ በጣም ጣፋጭ ነሽ፣ አንቺ ቆንጆ ነሽ፣ ቸኮሌት ነሽ። ሌላ ምንድን ነሽ? ቸኮሌት። ሌላስ ምንድን ነሽ? ቆንጆ። የእኔ ጋሼ ለመናገር ማለት ነው ልጅ ሳጫውትም ወይንጅ ቴክኒክ ሳደርግ የመጀመሪያ ነው ልጅ አጫውችም ምናምን

ትንሽ የሚከብድ ይመስለኛል፣ ግን ማማ አታስቸግርም። አታስቸግሪማ ጎበዝ ልጅ አለ ቀባባይ፣ ስለማታስቸግር ጎበዝ ልጅ ስለሆነች መጫወቻ ያገዛላት አለው፣ ጋብዛት አለው፣ አዝናናት አለው። እናቷ እስክትመለስ ወይም ደግሞ እሷ ጋር እስክትሄድ ድረስ የአቅሜ የፈቀደው ለማድረግ እሞክራለሁ ከዚህ በኋላ